ሰላም ጤና ይስጥልን ክቡራትና ክቡራን የቻናሉ ቤተሰቦች ሰዎች እንደምን አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮውን ላይክ እያረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለዛሬ አስኩላችሁን ዋና ዋና መረጃዎችን በማስቀደም ጀምራለሁ። እስከ መጨረሻ አብራችሁን ቆዩ። የወልቃይት ፀገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ኮሎኔል ደመቀ ዘውዱ ወረራ ሊፈጸምብን ነው ሲሉ ተናግረዋል። ጌታቸው ረዳ ሰሞኑን ሲወራ የነበረውን አምነዋል። አምነስቲ ኢንተርናሽናል በትግራይ ጦርነት ጉዳይ የፌስቡክን ክስ በደስታ እንደሚቀበሉ ገልጸዋል። እነዚህና ሌሎች መረጃዎችን በዝርዝር እናያለን። ሁላችሁም እስከ መጨረሻ አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዱባይ ይገኛሉ። በዱባይ ሆነውም በርድ ስቶር ኤጀንሲ ለተባለ ሚዲያ ቃለ መጠይቅ ሰጥቷል። ለህክምና በዱባይ እንደሚገኙና በቅርቡ ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዝዳንት አቶ ጌታቸው እስከ አሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎች እየተከታተሉና እየፈረሙ እንደሚገኙም ገልጿል። በቀጣይ ትግራይንም ማንም ይምራት ማን ብዙ አያሳስብም ያሉት ፕሬዚዳንቱ ማንኛውም የትግራይ መሪ ከፌደራል መንግስት በመቀራረብና በመመካከር የፕሪቶሪያው የሰላም ስምምነት በማክበር ግዛታዊ አንድነትና ተፈናቃዮችን ወደ ቀያቸው እንዲመለሱ መስራት አለበትም ብለዋል። የፌዴራል መንግስት ለፕሪቶሪያ የሰላም ስምምነት ተገዢ በመሆን ከፌዴራል መንግስቱ ውጪ ያሉ ታጣቂዎች ከትግራይ እንዲወጡ መስራት አለበት ሲሉም አስገንዝበዋል። በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት ከፍተኛ አመራሮችን ተጠያቂ ያደረጉም ሲሆን ይህን ሀቅ በመቀበል ለዚህም ውድቀት የዳረገና አስተሳሰብ መቀየር የትግራይ ችግር ይፈታልን ብለዋል። ያለው በዕድሜ የገፉ አመራር በሀያና በሰላሳ ዓመት ዕድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ሲሉም አክለዋል። ትግራይ ደጋግመው ወደ ስህተት በዘፈቋት አመራሮች መመራት የለባትም በማለት አሳስቧል። ፕሬዝዳንት አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው በዚሁ ቃለ ምልልስ ወቅት ገልጿል። ይህንንም ክልሉን መልሰው የመምራት እድላቸው መሟጠጡ አማላካሽ ነውም ተብሏል። በሌላ መረጃ እነ ኮሎኔል ደመቀ ዘውዱ ጥቃት ሊፈጸምብን ነው ሲሉ ተናግረዋል። የህወሓትና የፌዴራል መንግስትን ወደ ጦርነት መግባት ተከትሎ ወልቃይትን በቁጥጥር ስር ያስገቡት እነ ኮሎኔል ደመቀ ዘውዱ ሰሞኑን ጥቃት ሊፈጸምብን ነው በማለት ገልጸዋል። ወልቃይትን በተቆጣጠሩ ማግስት የተከዜ ዘብ የሚል መጠሪያ ያለው ጦር የመሰረቱት እነ ኮሌል ደመቀ ዘውዱ ሰሞኑን በውሃት በኩል ከተለያዩ አቅጣጫ ውረራ ለመፈፀም ዝግጅት እያደረጉ ነው ከሚሉት የውሃት ጦር ጋር ለመፋለም የተዘጋጁ ይገኛሉ። በወልቃይት አማሮች ላይ ግፍ የፈጸመው የውሃት ቡድን በአገር ውስጥና በዓለም አቀፍ መድረኮች ላይ ለማጋለጥ ደፋ ቀና እያልን ነው ባሉ ማግስት ድጋሚ ወልቃይትን የትን ህዝብ ወደ ባርነት ለማስገባት ጥድፊያ ላይ ናቸው በማለት ኮሌል ደመቀ ዘውዱ ህዋትን ቡድን ይከስዋል። በህዋት ጦርነት ወቅት በወልቃይት ከፍተኛ እልቂት የፈጸሙት የሳምሬ ቡድን ወደ ሱዳን ተሻግሮ እንደገና ተደጋጋሚ ትንኮሳ ሲያደርግ ቆይቷል። ኮይል ደመቀ ያቋቋሙት የተከዜ ዘብ የተባለው ኃይል ዓላማው የህዋትን ትንኮሳ መከላከል ቢሆንም የፋኖን ኃይል ወደ ወልቃይት እንዳይገባ ይከላከላል ሲሉ ይስማማሉ። የተከዜ ዘብ የሚባለው ኃይል ከመንግስት በጀት ተበጅቶለት ስንቅና ትጥቅ ተዘጋጅቶለት ህዋትን እንዲከላከልና ጸጥታ እንዲያስከብር የተመሰረተ ኃይል ነው፣ በማለት ብዙዎቹ ይስማማሉ። በሌላ መረጃ ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል ፌስቡክን በበላይነት የሚያስተዳድረውን የሜታ ኩባንያ በትግራይ በተካሄደው በሁለት ዓመቱ ጦርነት ወቅት ማንነትን መሰረት ያደረገና ጥቃትና ግድያ እንዲቀጣጠል አስተዋጽኦ አድርጓል በሚል የቀረበውን ክስ ለመስማት ስልጣን እንዳለው የኬንያ ከፍተኛ ፍርድ ቤት የሰጠውን ውሳኔ በደስታ መቀበሉን አስታውቋል። በፌስቡክ አማካኝነት ተቀስቅሷል በተባለው የጥላቻ እና የወከት ቅስቀሳ ሰለባ ለሆኑ ሰዎች 2.4 ቢሊዮን ዶላር የካሳ ክፍያ የሚጠይቀው ይህ ክስ ኢትዮጵያውያን በሆኑት አብርሃም ማዕረግና ፍሳ ተክሌ እንዲሁም በኬንያ የሚገኘው ህገ መንግስታዊ ምርምር ተቋም ከንቲባ ኢንስቲትዩት አማካኝነት መቅረቡ ተጠቁሟል። አቤቱት አቅራቢዎቹ ሜታ ጎጂ ይዘቶችን በማስተዋወቅና የመድረኩ ስልተ ቀመር ቀስቃሽ ጥላቻን ያዘለና አደገኛ ይዘቶችን አጉልቶ አሳይቷል ሲሉ ከሰዋል። ይህም በጦርነት ወቅት ለከባድ ሰብአዊ መብት ጥሰቶች አስተዋጽኦ አድርጓል ሲሉ ሞግተዋል። ለዛሬ አስኩላችሁ አጫጭር መረጃዎች እነዚህን ይመስሉ ነበር። ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክና ሸርግ በማድረግ ለብዙዎች እንዲደርስ አድርጉ።